አብነት ተማሪዎች ይልቅ ቁጥር መጨመር ያለበት ሰንበት ትምህርት ቤት ላይ ነው። አብነት ተማሪዎች ነጥረው የወጡ ቄስ የሚሆኑ መሪ የሚሆኑ ናቸው የክነቱን አገልግሎት የሚሰጡ። ሰንበት ትምህርት ቤት ግን ቄስ ለመሆን ሳይሆን ክርስቲያን ለመሆን አማይ ለመሆን እምንማርበት ክፍል ነው። ስለዚህ ሴት ሴት በመሆኑ አትገለልበትም ወንድ በመሆኑ የተለየ ቦታ ይሰጠው። ሴቶችንም ወንዶችንም መሠረተ እምነት የምናስተምርበት ክፍል፣ ምእመናን እንዲበዙ የምናደርግበት ክፍል ማለት ሰንበት ትምህርት ቤት። የአብነት ትምህርት ቤት እንዳልኳችሁ ተጨምቆ በጣም ጥቂቶች የሚራቀቁበት ነው። ሰንበት ትምህርት ቤት ግን አጠቃላይ የክርስቲያን ልጆች ሁሉም ይገኙበት ነው። እግዚአብሔር ክፉ ነገሮች ወደ እኛ ሲመጡ ዝም የሚላቸው ዋናው ምክንያት ምንድን ነው ሲባል፣ እነዚያ ነገሮች እንኳን ቢሆን አስፈራርተውን ቃለ እግዚአብሔር ስላልመለሰን፣ ምክር ስላልመለሰን፣ ንስሐ አባት ስላልመለሰን፣ መጽሐፍ ስላልመለሰን፣ ስብከት ስላልመለሰን፣ ምንም ነገር ስላልመለሰን፣ ቢያንስ የሚያስፈራሩ ነገሮችን እንኳን መጥተው ወደ ቤቴ ቢመጡ ብሎ ነው። እግዚአብሔር ለምንድ ነው ሰይጣን የሚፈትነን ከሆነ ለበኛ የሚፈርድብን ለምንድ ነው ከተባለ፣ መርጠን የምንገዛ እኛነን እንጂ እስቲ በሞቴ አንተ ና አፍንጫህን ብዬ ሳልጥልህ ናስጋራ ጭስ እስቲ ሰይጣን እንደዚህ ያለው ሰው አለ? አንተ ጆሮን ሳልል ናስከር ያላችኋለ ሰይጣን ተገልጦ አንተ በሰይፍ ሳልል ና ዘሙት ያለው ሰው አለ? የለም። ወደን መርጠን ነው። ሰይጣን ነው እንጂ እንደሚያረገኝ ሰይጣን አይደለም፣ ራሳችንን ምርጫችን ነው። ሰይጣን አቅራቢ ነው፣ እኛ መራጮች ነን። እግዚአብሔር ደግሞ እንድንመርጥ ያደረገን ክብር ሰጥቶን ነው። እስቲ መርጣችሁ ኑሩ። ጸሎት ዋናው አጥር ነው። ቢሰለቻችሁም ባይጥማችሁም ቢመራችሁም እንቅልፍ እንቅልፍ ይላችሁም ሀሳባችሁ ቢበተንም ምን ቢልም፣ እንደውም አንዳንድ ጊዜ ደና ውለን ደና ያደር ነው ሰዎች የጸሎት መጽሐፉን ስንይዘው ኃጢአቶቻችን ሁሉ እንደ መስታወት ይመጣሉ፣ ይዋጉናል። ዝም ብለን እናንብበው ግድ የላቸውም። የእግዚአብሔር ቃል ቅቤ ነው አደለም የሚሉ አባቶቻችን ቅቤ ስለ ቅቤ ብትማርም ባትማርም ከተቀባሁ ምንድን ነው ያለዝብሃል። ጸሎቱ ቢገባህም ባይገባህም ከጸለይከው ልቡናህን ማለዘቡ ረዴት ማሳደሩ አይቀርም። ስለዚህ የእግዚአብሔር ቤተሰቦች እንጸለይ። ዲያብሎስ እጅና እግራችንን ካላሰረ የእኛን ጸጋ መውሰድ አይችልም። የሚወስደው መጀመሪያ እንዳንጸልይ ማሰልቸት፣ ማሰልቸት፣ ማፏሸግ፣ እንቅልፍ እንቅልፍ ማለት፣ እንባ ጦሽ ጦሽ ማድረግ፣ እግርን ማሻረብ፣ ማቅመድመድ፣ ስቅት ማድረግ፣ ቅንድብን ማክበድ፣ ሐሳብን አምጥቶ ልብን በሙሉ ክፍልፍል አድርጎ መጨረስ ሰልችቶ እንድናቆመው ነው። አጥሩን አፈረሰ ማለት ከዚያ በኋላስ እንደፈለገ ሀብታችን እየወሰደ መሸጥ፣ ጸጋችን በሙሉ ማባከን፣ እኛን ማጥፋት ይችላል። ስለዚህ እግዚአብሔር ሰዎች ከምንም በፊት ለጸሎት ቅድሚያ ነው። የዚህ ዓለም ሰው በአጠቃላይ እኔም እናንተም ሁላችንም ኃጢአት ለምን እንደምንሰራ ግን ታውቃላችሁ? በመንግሥተ ሰማያት ፍቅር እስከምንነደፍ ድረስ ነው በኃጢአት የምንወድቀው ሁልጊዜ ማንኛውም ሰው ኃጢአት የሚሰራው በመንግሥተ ሰማያት ፍቅር እስኪነደፍ ድረስ ነው። ከዚያ በኋላ ሰው ኃጢአትን መጸየፍ ይጀምራል። የመንግሥተ ሰማያት ምክንያቱም ፍቅር ፍቅርን ይተካል ነው አይደል የሚባለው። ሰው የመንግሥተ ሰማያት ፍቅር ሲነድፈው ምንም ነገር ከዚያ በኋላ ማስተዋል አይችልም። መኃልየ ዘሰሎሞን ላይ እንዲህ የሚል ቃል ታስተውሳላችሁ። እስመ አነ ንድፍት በፍቅሩ ያንን ልጅ ወንድም የሙሽራዬን አላያችሁት ምን እኔ በእሱ ፍቅር ተነድፍ ያለውና ይለ መነደፍ ማለት መወጋት እንደ ቀስት ማለት ነው። ምን ማለት ይመስላችኋል? ልቡን በጦር የተወጋ ሰው መንቀሳቀስ ይችላል አይችልም? አይችልም። ስለዚህ በክርስቶስ ፍቅር ተይዣ ያለውና ሌላ ነገር ማሰብ አልችልም የምትለው የቤተ የቤተክርስቲያን መልእክት ነው። ይሄ በፍቅሩ ተነድፍ ያለው ማለት አንድ ሰው ዓለምን መጻየፍ የሚችለው በመንግሥተ ሰማያት ፍቅር ሲነደፍ ነው። አንተ ሞኝ ይላል ከጉንዳን ተማር ይላል መጽሐፍ። ከምን ተማር ይላል ከገብረ ጉንዳን ተማር አለ። ከገብረ ጉንዳን ተማር አንደኛ፣ ጉንዳን እንደው ብላቷ፣ አንደኛ ሳሰራ አታወራም። ጉንዳን የምትፎክር ሰርታ ነው። ሁለተኛ ደግሞ የክረምት ምግቧን መቼ ታከማቻለች? በጋ እና ቅዱስ ዮሐንስ አፈወርቅ አንተ ሰነፍ አንተ ኃጢአተኛ። ዮሐንስ አፈወርቅ ለምን ትሰድበኛለህ ለምን ትገስጸኛለህ ትለኝ እንደሆነ እግዚአብሔር እንኳን እኔን ጉንዳንን መምር አድርጎ ሹሞባሃል። ይህ ምንን መምር አድርጎባል አለ ጉንዳንን። ከጉንዳን ተማር ብሎ መጽሐፍ ቅዱስ ላይ ስለጻፈ ላንተ እንኳን ጉንዳንም ታስተምርሃለች ብሎ ቅዱስ ዮሐንስ አፈወርቅ ይነገራል። ጉንዳንን አንደኛ ብልሃትን፣ ሁለተኛ ደግሞ ሰርታ ነው የምትናገር ያልኳቸው፣ ያው ባለፈው የተነጋገር ነው። ጉንዳን እግር ላይ ሳለ አይበላም። የተ ላይ ነው የሚበላው፣ ጭንቅላት ላይ ሲወጣ ነው ከተንቀሳቀስክ ግን እግር ላይም ቢሆን አይለቅም። ዝም ብላችሁ ከቆማችሁ ግን ጉንዳን የሚባላ ግንባር ላይ ሲደርስ ነው። ልቡ አይደንቃችሁም? አንስቶ ሊወስድ እኮ ነው። ከግንባር ላይ ሲደርስ የሚበላት ይዞ ሊሄድ ነው ማለት ነው። ስለዚህ ሰው ቁም ነገሩን መናገር ያለበት ሰርቶ ሲጨርስ ነው። ሰርቶ ሳይሰራ አይለፈልፍም። በነገራችሁ ላይ ሰይጣን የሰዎችን እቅድ የሚያበላሸው በምን እንደሆን ታውቃላችሁ? በወሬ ነው። ሰይጣን የሰውን የልቡን የማወቅ ስልጣን አልተሰጠውም። በዚህ እርግጠኛ ሆኑ። ሰይጣን በመጽሐፍ እንደተቀመጠው የሰውን ልብ የማወቅ ስልጣን አልተፈቀደለትም አልተፈቀደለትም እንግዲህ የሰዎችን እቅድ የሚያበላሸው በምንድን ነው ካላችሁ በወሬ ነው አሁን ነገ ለምሳሌ አስቀድሳለሁ ካላችሁ ነው ይልና ካወራችሁ ምን ያደርጋል መስላችሁ ሌሊት የሚያደርገውን ራሱ ያውቃል እኔ በተክሊል ልማገባ ካል አንድ ሰው ነው እን ብሎ እንዲያቸው ያደርጋል። እኔ በቃ እንግዲህ እስከ ዛሬ አስር ዓመት ጎንደር ከምትባል ሀገር አለቅም፣ እዚሽ ነው ምማር ወይም እዚሽ ነው ምጸድቅ፣ እዚሽ ነው ምቆርብ አለ ነው። ጎረቤት ያስነሳና ደግሞ ያሽረበታል ማለት ነው። ነገረኛ ጎረቤት ያስነሳበታል ማለት ነው። ስለዚህ ሰይጣን የሚፈትነው በወሬ ነው እና የወደፊት እቅዳችሁንም አትለፍልፍ፣ እግዚአብሔር ያውቃል። ክፉ ሐሳቦች ተደጋጋሚ በጭንቅላታችን ላይ ባለፉ ቁጥር ልበደንዳኖች እንሆናለን። መጀመሪያ በትንሽ መቆፈሪያ እንቆፍረው የነበረው መሬት ብዙ ሰው ከረገጠውና መንገድ ካደረገው በኋላ ግን በጣም በጥልቅ ብረት ካልሆነ መቆፈር እንደማንችለው ሁሉ ብዙ ጉዳዮች በአይምሯችን ላይ በጫን ቁጥር በቀላል ምክር የማንመለስ እንሆናለን። በቀላል ምክር የማንመለስ ድንግጥ የማንል ምንም የማይሰማን ምንም የማይሰማን እንደ ግንድ በቃ ድንዝዝዝ ብሎ እንደ ድንጋይ የፈዘዙ እብለክሙ ከመይክል እግዚአብሔር አንስቦ ውሉድ ለአብርሃም እምላንቶ አይባን እግዚአብሔር ለአብርሃም ከእነዚህ ድንጋዮች ልጅ አድርጎ እንዲያስነሳለት ነገራቸዋል ይላል ማቴዎስ ሦስት ላይ ድንጋይ ያለው የአሕዛብን ልቡና ነው አይደለም የሚለው አሕዛብን ድንጋይ ያላቸው ለምን ድንጋይ ቆሪር ነው አሕዛብም ቆሪር ህሊና ናቸውና ቀዝቃዛ ድንጋይ ክቡድ ነው። አይዛብም ክቡድ አነ ልቡና ናቸውና ይላል ድንጋይ ይሆናል። እዚ በላ እዚ በላ ምንም ሰው ሞት አይደንቀን፣ ኃጢአት ምን ሰራም አይደንቀን። ጭንቅ ማይል ደንዛዛና መሸነጋ እያልን የምንውል የምናድር እንሆናለን። ለሰው ብለህ እግዚአብሔርን ከምታስደስት ለእግዚአብሔር ብለህ ሰውን አስደስት ነው ያለ ሊቁ። ለሰው ብለህ እግዚአብሔርን ከምታስደስት ለእግዚአብሔር ብለህ ሰውን አስደስት ገብቷቸዋል ቋንቋ። ለሰው ብሎ እግዚአብሔር የማስደሰት ምን ማለት ነው? ምን ማለት ይመስላችኋል? ለሰው ብሎ መጸለይ፣ ለሰው ብሎ መቁረብ፣ ለሰው ብሎ ብቻ መታየት ነው በቃ። ለሰው በሚባል ነገር እግዚአብሔርን አስከፍናል። ለማበሰ ሰብ ላይ ለቢጹ ማህበ እግዚአብሔር ይጼልዩ ሎቱ ወለማበሰ ሰብ ላይ ለእግዚአብሔር ማህበ መኑ ይጼልዩ ሎቱ። ሰው ሰውን ቢበድል ወደ እግዚአብሔር ይጸልዩለታል። ሰው ሰውን ቢበድል ወደ እግዚአብሔር ይጸልዩለታል። ሰው እግዚአብሔርን ቢበድል ግን ወደ ማን ይጸልዩለታል? እግዚአብሔርን እየበደል ነው። እግዚአብሔርን እየበደል ነው ነው፣ ወደ መርከቡ አልገባንም ማለት። እግዚአብሔርን ወደ መፍራት ሰው አልገባም በእውነቱ ማለት። ክህነት አለው ቤተ ክርስቲያን ይገባል፣ ወደ እግዚአብሔር መፍራት ግን አልገባም። ዲቁና አለው መቅደስ ይገባል፣ ወደ እግዚአብሔር መፍራት ግን አልገባም። እግዚአብሔርን ወደ መፍራት ያልገባ ሰው ቤተ ክርስቲያን ገብቶ ምእመናንን ይዞ ይወጣል እንጂ ይዞ አይኖርም። ሰላማዊ ሰው ማን ነው ካላችሁኝ፣ ሰውን ያልበደለ ሰው ነው። በሰው ቂም የማይቋጥ እንዴት ብዬ ቂም ይጥፋልኝ ልንል እንችላለን። የበደለኝ የበደለችኝ ብዙ ነው ልንል እንችላለን። እግዚአብሔር ለአንተ ስንት ነገር ትቶልሃል ነው ማለት። እግዚአብሔር የሰላሳ ዓመት በደል ከተወለህ፣ አንተ የአንድ ቀን የሁለት ቀን የሶስት ቀን የእህትህን የወንድምህን በደል ለምን አትተውም? እግዚአብሔር ሁሉ ዳተ ትቶልሃል። ሰርቀህ ዝም፣ ዘሙተህ ዝም፣ አመንዝረህ ዝም፣ ተሳድፈህ ዝም፣ ደብድበህ ዝም፣ እግዚአብሔር ሁሉ ዝም ብሎ አይተዋል። ምን አለ አንተ የአንድ ቀን የሁለት ሰው የሶስት ቀን አንድ ዓመት ይሄን ሰውዬ ከቻልኩት አምስት ዓመት ይሄ ነው። እግዚአብሔር እድሜ ዘመንህን አንተን ችሎ የለም ወይ። አትጨነቁ አትጨነቁ የሚለው እኮ እግዚአብሔር ብቻ ነው። ነገስታት ሁሉ ጭንቀት ነው የሚያዙልን። አትጨነቁ ያለ የድንግል ማርያም ነች። እግዚአብሔር ልጅ መድኃኒታችን ኢየሱስ ክርስቶስ ብቻ ነው ነጋ፣ አትጨነቁ ለቀኑ ምኑ ይበቃዋል። ክፋቱ ይበቋል። እኛ ክፋቱ የሚለውን ኃጢአቱ ብለን ነው አደለ የምንተረጉመው፣ ግን አይደለም። ክፋቱ ሲል ውጣ ውረዱ፣ ድካሙ፣ ልፋቱ ይበቋል። ዛሬን ግን ደስ ይበላችሁ ነው። ዛሬ ባላችሁ ነገር እግዚአብሔርን አመስግኑ ነው። ወገኖች ያለ ጭንቀት ለመኖር እግዚአብሔርን መመልከት ያስፈልጋል። ጌታም ብሏል ሰላሜን እሰጣችኋለሁ፣ ሰላሜንም እተውላችኋለሁ እኔ የምሰጠው ሰላም ግን ዓለም እንደሚሰጠው አይነት አይደለም ማለት ነው። ዓለም ሰላም የሚለው ጥይት ሳይተኮስ ካደረ፣ ቦምብ ሳይፈነዳ ካደረ ዓለም ይህንን ሰላም ይለዋል። እግዚአብሔር ግን ሰላም የሚለው በተረበሸ ከተማ ውስጥ የልብ ረፍት ካለ፣ የልብ ሰላም ካለ እግዚአብሔር ይህንን ሰላም ይለዋል። እመኑኝ እግዚአብሔር ብቻውን የተወሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበር ነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥ ነው። እኛ ነን ምን ዱብ እዳ የደረሰብን እየመሰለን የታወክ ነው እንጂማ እግዚአብሔር ፍጥረቱ ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም። ወገኖቼ እዚህ ነው እኔ ካንተ ጋር እሄዳለሁ የሚለው ሙሴ የትም ምንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው ወገኖቼ በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? አብሬ እወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምንም ሚለውን አይረሳንም።